ልዩ በድንገት ከቻለች። እኔ እኮ ከሰማይ ነው ከምድርች ዱብ ያለችው እያልኩ ግራን የተጋባሁት ምክንያቱም ከዚህ በፊት አምጣት አምጣት አምጣት ስንለው ያብ ስራ ልክ እንዳላየ ጆሮ ዳባ ልበስ ብሎን ነበር ያለፈው፣ እና ዛሬ ድንገት ኮሽታ ሲፈጠር ከቻለች። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝ ተርፍ ይበልልኝ ያላችሁበት ቦታ ቤተሰብ። እንግዲህ የማናየው ነገር የለም እኛ ያቆየን እንጂ በእድሜ በጠና ያቆየን እንጂ እውነት የሰው ልጅ ጤና እና እድሜ ካለው የማያው ነገር የለም እና የዘንድሮ ጥንዶች ደግሞ በቃ መፋታት መጣመር መፋታት መጣመር ነው። በዚህ አጋጣሚ ሄሉና ያብ ብቻ አይደሉም። በጣም ብዙ ጥንዶች እንደዚህ በጣም ድብልቅልቅ እያሉ ነው ማለት ነው። ምን እንደገባባቸው አላቅም እንግዲህ ልዑልና ሄሉ በሰሩት ስህተት ያብ ስራ ተናዶ ልጅቷን ይዛት መጥቷል ማለት ነው። ያላቆመ ነገር አቁሞ ነበር። ከዛ ላይ እንቀጥላለን ማለት ምን ማለት ነው? መጀመሪያ እኮ ያቆመ ነገር አልነበረን። ሲቀጥል አሁን ዛሬ በዛሬ እኔ ያብል ልወቅስ አደለም ሆን ትናንት በተሰራው ቪዲዮ ለምን ተናደደ ምናምን ማለት አልችም ያናዳል በጣም በሰዓቱ በተለይ ደግሞ በሱ ቦታ ሁኜ ሳስበው ያናዳል የማየው ነገር ሊያናደኝ ይችላል በጣም እሱ ቀለበት ሊያደርግ ይዞ ሲመጣ እንደገና ፍቅረኛው እንደዛ በዛ ደረጃ ተቃቅፋ ሲያያት ይናደዳል መናደድ የሚጠበቅ ነው ማለት ነው ሙሉ በሙሉ ሁለቱ ናቸው ጥፋተኛ ሄሉና ልዑል ናቸው ፕራንክም ከሆነ በሰዓቱ ማስረዳት ነበረባቸው ብቻ ሁለቱ አጥፍተዋል ግን ደግሞ ጥፋቱ ለዚህን ያክል ደረጃ ያደርሳት ብዬ እኔ አላስብም። ልዑል የድሮ ጓደኛው ጋር ደውሎ ይሄዳል ብዬ አላስብም። በመጀመሪያ ደረጃ ማለት ነው ቤተሰብ። እች ልዩ የምትባል ልጅ በጣም ነው የምትገርመኝ። ሴት አይደለችም እንዴ ቆይ የሴት ልጅ አንዴ ከቆረጠች ቆረጠች ነው ይባላል ና ይች ልጅ ግን በቃ ውሉ ወልዋላ የሆነች ልጅ ነችና እኔ ጨርሼ የነበረ ከሱ ጋር የእሱ ደስታ ስለምፈልግ ከህይወቱ ወጥቼ የነበረ ነገር ግን አንቺ እያስቀየምሽው ስለሆነ ተመልሽ የመጣዋለች ማለት ነው። አረ እባክሽ ቀልደኛ ትቀልጃለሽ እንዴ! አንቺ ብጨርሽ ነው በአንድ ስልክ ጥሪ ሩጠሽ የምትመጭው? ምንም የጨረሳችሁት ነገር አልነበረም። ሲቀጥል፣ ደግሞ አንቺ ለራስ ለህይወትሽ ራሱ የማታስቢ ሰው ነች። በዚህ አጋጣሚ የተረዳውት ነገር ቢኖር ከዚች ልጅ ምንም ለራሷ ክብር ራሱ ማትጨነቅ ወንድ ልጅ ጥሏችሁ ሲሄድ ተቀምጣችሁ የምትጠብቁ ከሆነ እንደገና ደግሞ እሱ ሲፈልግ መጥቶ የሚቀበላችሁ ከሆነ እናንተ እቃ ናችሁ። እቃ ነሽ፣ ልዩ የምትባይ ሴትዮ ማለት ነው። እቃ ነሽ። የምሬን ነው። በላይሽ ላይ መጥቶ ቀለበት ሲያደርግ እንኳን ምንም ያልመሰለሽ ረርዛ ሲጀምር እኮ ማለት ነው። ከልዩ ጋር ጸብ አይደለም የተጣሉት፣ ነበር የሆነ ጊዜ ተኮራርፈዋል ምናምን። ከዛ እሷን ለመበቀል ከምሬ ነው ልዩን ለመበቀል እየሆኑ የነበሩት ነገሮች ማለት ነው። ወንድማ ዛሬ እንደዚህ ዘሉ እንደ ፌንጣ ለእሱ አይደውልም ነበረ ማለት ነው። የሰው ልጅ እኮ ያለ ጥፋት አይኖርም፣ ሁላችንም እናጠፋለን አደለ? ግን ደግሞ ያንን ጥፋት በምክክርም ሆነ በስነስርዓቱ ቁጭ ብለን ተነጋግረንበት እንፈታን ከሆነ እንፈተዋለን። ለምሳሌ ቁጭ ብለው ቢነጋገሩ ቢረዳዱ፣ አይ በቃ አብሬ መቀጠል አልችልም ካለኮ ግዴታ የለውም ማለት በስነስርዓቱ በሰላም በፍቅር ይለያዩ ነበረ። በአንዴ አንድ ጊዜ እንኳን በእርጋታ ቁጭ ብለው ሳያወሩ። ከዚህ በፊት ስለ ያብ ስራ ጠይቃችሁ ማለት ምንድን ነው እንደዚህ የሚያስቸኩለው እልክ ነው ወይስ ፍቅር የያዘው? እስኪ በሀቅ መልሱልኝ ብያችሁ፣ ፍቅር አደለም፣ ስሙ ክብሩ ነው ብላችሁኛል። በስ ትክክል። ዛሬ እኮ ይሄን ያየ ነው ማለት ነው ማለት እንደ አንዳንዴ እኮ ሰው ምን ይለኛል የሚባላል እኮ እንዴት ባንዴ፣ እንዴት ሳታዳምጥ ጥፋቱን አጥፍተዋለች እኮ ሄሉ ነዊስ ያ ሁሉ ነገር ቀልድ ነበር እንዴ? እንደዛ ሁሉ መስገብ ገቡ፣ እዛ አርባ ምንጭ ተሄዱ፣ ለቤተሰብ ጋር እግር መደፋቱ፣ ከአባቱ አገር መደፋቱ ያሁሉ ሁሉ ነበረ እንዴ? እናት አባቷስ ሚኑልኛል አይልም እንዴ? መሄድ እኮ ይችላል አልኳቸው፣ የምሬን መሄድ ይችላል። ግን እንዱ ነገሩን አዘናግተት ምናምን ነገር ቢሆን ምን ችግር ነበረበት ነወይ? ከሄሉ ሄሉ ላይ ቀልድ ነው የተያዘባት እች ልጅ። ቀልድ እየተያዘባት ነበር እስካሁን ድረስ። መሆኑ ነው እንጂ ፍቅርማ ቢኖር ማለት ነው እንደዚህ ባንዴ አይሄድም ነበር። ቤተሰብና እኔ ፍቅር እንደሌለ ነው የተረዳውት። እግዚአብሔር እንዴ ደግሞ እኮ የራስ ጥፋት ነው የራስ ጥፋት ነው ትሏታላችሁ ኦፍ ኮርስ የራሷ ጥፋት ነው። አጥፍታለች እኮ። ነገር ግን ብታጠፋም ቢሆን ላዳምጣት ይገባ ነበር። ለወደፊት ሚስቴ ነሽ እያላት አልነበር እና የወደፊት ሚስቱን ባንዴ ነው እንደዚህ እምቦጭ አድርጎ የሚጠላትና እና ወደ ድሮ ፍቅረኛው የሚመለሰው። ለዚህ እኮ ነው መጀመሪያ አምጣትና ልጅቷን እንያት የእውነቱን ትናገር ብለን የነበረ ያላመጣት ለምን ይመስላችኋል? እሺ የአብስራ እውነት እኔ ማመን አልቻልኩም። ጨራሽ ደግሞ መልካም ሕይወት ይሁንልሽ ብሎ ነው የሸረተው ማለት ነው። እና ለምን ማዳመጥ አልፈለገም? ሄሉ ለምን የምትለውን ነገር አልሰማም? ለምን አልተረዳም? እንዴ እውነት እውነቷን እንቅጭ እንቅጫን እንናገር፣ ሄሉ ባደረገችው ነገር ባልደግፋትም፣ ነገር ግን ደግሞ ሊያዳምጣት ይገባ ነበረ። ምንም ነገር የለም በመካከላቸው። እንግዲህ ወደ ያብሰራና ማነው ሄሉና ልዑል ያደረጉት እኔ እንደሚመስለኝ ቅድም ቪዲዮን አየሁት፣ ቤተሰብ ተመልሼ አየሁትና ያብስራ ከሩቅ ሲመጣ እያየችው ነበር፣ አፏን አፍና ሄሉሻ ማለት ነው። ሲቀጥል ደግሞ ግራ ነው የገባኝ። ማለት ይሄን ያደረገው ልዑል ነው ወይም ደግሞ ሁለቱ ተመካክረው የአብስራን ባህሪ የአብስራን ትዕግስት ለመፈታተን ነው ብዬ እያሰብኩ ነው እንደዚህ ያደረጉት ምክንያቱም አስተቃቀፋችሁ አውቀው እንዳደረጉት ነው የሚያሳያችሁ። እና እኔ እኮ መጀመሪያ ፕራንክ መስሎኝ ነበረ ማለት ነው። ነገር ግን ይሄ ነገር ፕራንክ አይደለም፣ ግን የሆነ ለያብ የተዘጋጀለት ፈተና ነበረ። ከምሬ ነው። ይሄን ፈተና ያልፋል አያልፍም የሚለውን ነገር ለማየት ይመስለኛል ይሄን ያደረጉት። ወይም ደግሞ ሄሉ አታውቅም ይሄን ነገር ያደረገው ልዑል ብቻ ነው ብቻውን ማለት ነው። ልዑል በዚህ አጋጣሚ የሚያውቀው ነገር አለ፣ ከምሬ ነው። መጨረሻ ላይ ግን ይሄ ልጅ ታመሰግኑታላችሁ ልዑልን። ከመጀመሪያም ጀምሮ ሲናገር የነበራቸው ስለልዩም በደንብ የሚያውቀው ነገር አለ። ቀድም ራሱ አፋፏን እያላት ነበር፣ ዝም በያንቺ፣ እንዴት መጣሽ እያላት ነበረ ማለት ነው። ስለዚህ ልዑል ከህይወትሽ አስወጭ፣ ከህይወትሽ አስወጭ የምትሏት፣ ቆይ ከጎኗ ማን አለ? እሱ ሲሄው የድሮ ኤክሱን ደውሎ ሄዶ አገኛት አደለ እንዴ? በዚህ አጋጣሚ ሄሉ ብቻዋን የምትሆነው ለምን ከህይወቷ አይወጣልሽ እንዴ? ማንኛውም ሰው እኮ ጓደኛ አለው አይደል እንዴ? ለሁሉም ነገር እኮ መረዳዳትን ይጠበቅባቸው ነበረ። ምንም ሳይረዳዱ ነው ሄዶ ወደ ድሮ ፍቅረኛ የተመልሻለው፣ ለአንቺ የሰጠውትን ፍቅር ለሷ መስጠት ይገባኛል ብሎ የሄደው ማለት ነውና እቺ ልዩ ስትባይ፣ ልዩ የምትባይ ሴት ደግሞ አተንቀልቀይ እንዴ? ሲጀምር የራስሽ ባል እኮ ነው የመጣ አይደል እንዴ? ወደ ሄሉ ሄሉ ሄዳ በግዴታ ምናምን የአብስራን ያነቀቹ ሁላ ነው የሚመስላ ስታወራ። እኔ ታናድደኛለች ቤተሰብ፣ የምሬን እኮ ነው። ምክንያቱም ወደ ሄሉ የመጣው የአብስራ እንጂ ሄሉ አይደለችም። በልዩ ፊት ደግሞ ሄሉ የአብስራን ሄዳ የለመነችው አይነት ነገር ነው የምታስመስለው ማለት ነው። ሆ፣ ብቻ ግን ዛሬ የተደረገው ነገር ልክ አይደለም። ከመጀመሪያውም ፍቅር አልነበረም ማለት ነው እና አሁን ነገሩ ሁሉ ወደ ሄሉ እንዲገለበጥ ማለት ያ ሁሉ ነገር ወደ ሄሉ እንዲገለበጥ ሰው ሄሉን እንዲሰድባት ሆነ ማለት ነው እና ነገር ግን እመኑኝ፣ ሄሉ እኔ እንጃ አሳዘነችኝ። እኔ ምን ልናገር ብናሳችሁ ሄሉ እኔ ምንም ብትሰራ ሄሉ በጣም ነው የምታሳዝነኝ ብያቸዋለሁኝ ምክንያቱም ምንም ነገር ያደረገችው ነገር የለም። ግን እንዴት ማስረዳት ራሱ እንዳለባት በጣም ግራ ነው የተጋባችው፣ ማለት ጨነቃት። እንዴት እንዴት እየሆነች እንደነበር አይታችኋት አላ፣ ግራ ተጋባች። በቃ በምንም አይነት መንገድ በቃ ሊረዳት አልፈለገም መንገዱን አልከፈተላትም። ገባችሁ ብቻ ያ